አንድ ሪኪ የተባለ ሰው የስራ ዕድል አግኝቶ የ42 ሰዓት መንገዱን ይጀምራል። በመንገዱም ላይ በማያውቀው ሁኔታ ራሱን በረሃ ላይ ራሱን ብቻውን ያገኛል። አብሮት ምንም ምግብ አልነበረም፣ የሚጠጣም አልነበረም። እናም ሪኪ ለመኖር ሲል እንቁራሪቶችን፣ ትናንሽ ነብሳትንና ጉንዳሎችን በመገብ ቀጠለ። ሪኪ በፊት ከነበረው ኪሎ በግማሽ ከስቷል። በፊት 92 ኪሎ ነበር፣ አሁን ግን ወደ 47 ኪሎ ወርዷል። እና ታዲያ ሪኪን ማን ነው ወደዚህ በረሃም ጥቶ የጣለው? በኖቬምበር 26 ሪኪ ሚጊ ከኩዊንስላንድ የስራ ዕድል በፖርት ሄላንድ ዌስት አውስትራሊያ ያገኛል። ይህ ዕድል ለሪኪ ትልቅ የስራ ዕድል ነበር። ነገር ግን ፖርት ሄላንድ የ42 ሰዓት መንገድ ነበር። ምንም እንኳን ይህ መንገድ ለሪኪ ረጅም ቢሆንም ለመሄድ ይወስናል። እናም ሻንጣውን ያዘጋጃል። ነገር ግን ሪኪ ያላወቀው ነገር ቢኖር መቼም ወደ ፖርት ሄድላንድ እንደማይደርስ ነበር። እንደውም ቀጣይ 71 ቀናቶችን በማያውቀው ቦታ የህይወቱን ከባድ ጊዜ እንደሚያሳልፍ ነበር። ሪኪ በጊብስላንድ ቪክቶሪያ የተወለደ ሲሆን የሪኪ የልጅነት ህይወት በደስታ የተሞላ ነበር። ነገር ግን በሚያሳዝን ሁኔታ የሪኪ አባት ራሱን ያጠፋል። ይህም ሪኪን በጣም ጎድቶት ነበር። ሪኪ ምንጣፍ ሻጭ ሆኖ ይሰራ ነበር። አሳ የሚያጠምድ ነበር። የኤሌክትሪክም ስራዎች ይሰራ ነበር። ነገር ግን ጥሉስ በመግባቱ ከስራ ይታገዳል። ከትንሽም ጊዜ በኋላ ይታሰራል። ሪኪ ከእስር ቤት ከወጣ በኋላ ስራ ለማግኘት ይቸገራል። 2006 ሪኪ የስራ ዕድል ሲያገኝ 35 ዓመቱ ነበር። ሪኪም ስራውን በመቀበል በጃንዋሪ 2006 ሻንጣውን አዘጋጅቶ የ42 ሰዓት መንገዱን ይጀምራል። ሪኪ ፖርቴላን ለመድረስ በራዎችን ማቋረጥ ይጠበቅበታል። እናም ሪኪ የመኪናውን ጋዝ በመሙላት ይህን አሰልቺ መንገድ ይጀምራል። ሪኪም ባዶ መንገድ ላይ እየነዳ ነበር። እናም ድንገት የሆኑ ተጓዥ ሰዎች እጃቸውን እያውለበለቡ እርዳታ ይጠይቁታል። በዚህ ሰዓት ሪኪ እነዚህን ሰዎች ለመርዳት ቀስ ብሎ መኪናውን ያቆምላቸዋል። እናም ሪኪ ለመጨረሻ ጊዜ የሚያስታውሰው ነገር ይህን ነበር። ከሰዓታትም በኋላ ሪኪ ሲነሳ ራሱን በረሃ መሀል ጉድጓድ ውስጥ ያገኛል። አካባቢውንም ሲመለከት መኪናውና እቃዎቹ አልነበሩም። ብቻውም እዚህ በረሃ ላይ ነበር። በዚህ ጊዜ ሪኪ ጉሮሮ በጣም ደርቆ ነበር። ፀሐያም ሰውነቱን አዝለው ነበር። ምንም እንኳን ውሃ መጠጣት ቢፈልግም ያለበት ቦታ ግን ይህን አይፈቅድለትም ነበር። ከንፈሩ ደርቋል። ፀሐዩ ጫማውን አግሎት እግሩን አቃጥሎታል። ረሃብም ሰውነቱን ተቆጣጥሮታል። ሪኪም መራመዱን ቀጠለ። እናም ድንገት የከብቶች ውሃ መጠጫ ገንዳ ያያል። በገንዳ ውስጥም ያለው ውሃ በጣም ቆሻሻና በነብሳት የተሞላ ነበር። ነገር ግን ይህ በሪኪ አይን ህይወት ነበር። እናም እየሮጠ ተንበርክኮ ቆሻሻ ውሃውን ጠጣው። ይህም በጊዜው በህይወት እንዲቆይ ረዳው። ነገር ግን ይህ ውሃ ብቻውን በቂ አልነበረም። ጨጓራው ምግብ ካየ ቀናት ተቆጥረዋል። እናም ሪኪ ትንሽዬ ለራሱ የምትሆን መጠለያ በእንጨት ይሰራል። ሰዓት ወደ ቀናት፣ ቀናት ደግሞ ወደ ሳምንታት ይቀየራሉ። በቀን ፀሐዩ ስትጠብሰው በማታ ደግሞ ብርዱ ያንቀጠቅጠው ነበር። በዚህ ጊዜ ሪኪ አጥንቱ ከቆዳው ጋር መጣበቅ ይጀምራል። ከሁሉም በላይ ለሪኪ ከባድ የነበረው ረሃብ ነበር። እናም አንድ ቀን እንቁራሪት ያገኛል። ነገር ግን ይች እንቁራሪት በሪኪ አይን የምትገርም የዶሮ ስጋ ናት። በዚህ ሰዓት ምግብ የሚያማርጥበት የእናቱ ቤት አይደለም ያለው። ግዴታ ለመኖር ያገኘውን መብላት ነበረበት እና ይችን እንቁራሪት ይበላታል። ሪኪ በህይወት ለመቆየት ሲል ያገኘውን መብላት ጀመረ። ምንም እንኳን ውስጡ አትብላ ቢለውም ሰውነቱ ግን ምግብ ያስፈልገው ስለነበረ ትናንሽ ነብሳትን፣ እንቁራሪቶችን፣ ጉንዳኖችን በአጠቃላይ ያገኘውን ነገር መብላት ጀመረ። ለህይወቱ ሲል ትናንሽ ነብሳትንና እንቁራሪቶችን መሬት ለመሬት እየፈለገ መመገብ ቀጠለ። እያንዳንዱም ነብሳት የሪኪን ህይወት እያቆዩ መጡ። ቀን ቀን ፀሐዩ በጣም ከባድ ነበር። በፀሐዩ ምክንያት መሬቶቹ ውሃ አጥተው ተሰነጣጥቀዋል። መሬቶቹ ብቻ ሳይሆን የተሰነጣጠቁት የሪኪን ቆዳ መሰነጣጠቅ ጀምረዋል። ለሪኪ አሁን ቀን ቀን ምንም እንኳን ቢከብደውም እየለመዳቸው መጣ። ነገር ግን ሊለምደው ያልቻለ ነገር ቢኖር ማታ ማታዎችን ነበር። ማታ ማታ የዱር እንስሳቶች አሉ፣ እባቦች አሉ። በእነሱ ላለመገደል ማድረግ የሚችለው ነገር ቢኖር በሰራት ትንሽዬ መጠለያ ላይ ሳይንቀሳቀስ መተኛት ነበር። እንዲህ እየተሰቃየ ሰባ አንድ ቀን ሪኪ በዚህ በረሃ በረሃብ ቆየ። አዎ ሰባ አንድ ቀን ማለትም ከሁለት ወር በላይ እናም ከዚህ የሰባ አንድ ቀን ያሰቃቂ የበረሃ ኑሮ በኋላ አንድ ቀን ከብቶችን የሚጠብቅ ሰራተኛ ሪኪን ያገኘዋል ሪኪን ይህ ሰራተኛ ባገኘው ጊዜ ሪኪ በአጥንቱ ነበር የቀረው እናም ወደ ሆስፒታል ወሰዱት ሪኪ በፊት ከነበረው ኪሎ በግማሽ ከስቷል በፊት 92 ኪሎ ነበር አሁን ግን ወደ 47 ኪሎ ወርዷል ዶክተሮች እንዳሉት ከሆነ ሪኪ በታም ምራት ከስድስት ቀናት በኋላ ከሆስፒታል ወጣ። እናም በሀገሪቱ የሪኪ ታሪክ በጣም መታወቅ ጀመረ። ነገር ግን ሪኪን በምን ምክንያት እና ማን ወደዚህ በረሃ አምጥቶ እንደጣለው እስካሁን ድረስ አይታወቅም። በ2010 ማለትም ከነዛ አሰቃቂ ሰ 71 ቀናት ከ4 ዓመት በኋላ ሪኪ ሌፍት ፎር ዴድ ኢን ዘ አውት ባክ የሚል መጽሐፍ እንዴት ሰባ አንድ ቀናትን በበረሃ አሳልፎ እንዴት እንደተረፈ የሚናገረውን መጽሐፉን አሳተመ። ስለዚህ ታሪክ ምን ታስባላችሁ? ሪኪ እዚህ በረሃ እንዴት ተጣለ? ማንስ ጣለው? የምታስቡትን ሀሳብ በኮሜንት ላይ አሳውቁን።